ይው አሜሪካ ልወጣ ነው እንዴ? አሜሪካ ምሰራልሃለሁ። እዚህ አግባና ተቀመጠ። አዎ ሮዘ ሁላችሁ ታፈርቁ። ምን አረጋ? ኢትዮጵያ ጥሩ

ኧረ ታፋ አድርጉኝ ውዶቼ፣ ውዶች፣ ውዶች ምን አይነት ጉድ ነው? ጋይቶች እስኪ ታብ አድርጉልኝ። ጳውሎስ ወንድ ልጅ ነው የሚፈልገው። እኔ ያውቃለሁ፣ ሰምቼ አለው ባለፈው። ወንድ ልጅ ነው የሚፈልገው?

ጳውሎስ ሴት ነው የምትኖረው። ጎፋ ነኝ አልጠፋልኝም። እንድ ብየው መጣሁ። በቃሽ ጠብቁኝ፣ እንዳትጀምሩ።